ሰው ሰው በመሆኑ ሲቃጠል እያየሁ ጨነቀኝ፣ መረረኝ፣ ሰው መሆኔን ጠላው። ምን ያክል ይሞቃል፣ ሙከየፍ ሲጠፋ ሰውን ሰው ሲያቃጠል አየሁኝ በይፋ። ሳውዲ አረቢያ መንግስት በሳውዲ አረቢያ በሚገኝ ኢትዮጵያዊያን ላይ በጅምላ እየወሰደ ያለውን የመብት እርገጣ አጠናክሮ ገፍቶበታል። በአዋቂዎች ላይ እየተፈጸመ ያለው እጅግ አሰቃቂ የመብት ገፈፋ በሆኔም ከሆኔ ውጭም እጅግ ትኩረት የሚስብ ሆኖ ሳለ ተመልካች ያጡ ወገኖች ዛሬም የዋይታ ድምፃቸውን ያሰማሉ። ከቀናት በፊት ቤት ተሰብሮ በፖሊሶች ከነወላጁ የተወሰደው መሐመድ አብዱ የአካል እና የአእምሮ ጉዳተኛ ነው። ህክምና የህክምና መርጃ ኦክሲጅንና እንዲሁም ደግሞ መድኃኒቱን እንውሰድ ብላ እና ስትማጸን ከእጇ መንጥቀው ወስደው ጀዳሽ ሜሲ ወህኒ ቤት አስቀምጠውታል። መሐመድ እጅግ በጣም ፈታኝ በሆነ አደጋ ላይ እንዳለ ከቤተሰቦቹ ተረድቻለሁ። እባካችሁ እባካችሁ ይህ ይሄ የሰብአዊ መብት ጥሰት እንዲቆም በተቻለ መጠን ድምፃችን እናሰማላቸው። ደየ ሲሉ ከበት ደፈ ሲሉ አላህ ብዬ

አላኩል ያህል እያዛን ነውጣዊ ተፍቲሽ የለም ወይ እያዛምረን ፉን ፉን እንበል የምትሉ እንግዲህ ይኸው፣ ይሄ ቤት ትናንትናም ተሰብሯል፣ ዛሬም ለሁለተኛ ጊዜ መሰበሩ ነው ምናምን። ስለዚህ የመድሀም ቅመሞች እያዛ አይመራችሁ እሺ። የመጣችሁበትን አላማ እስከምታስተካክሉ ድረስ አልፋችሁ ስራችሁን ስሉ። ሶስት ክፍል ነው ይሄ። ግን ይሄ አንዱ ክፍል ነው። ሌላም ክፍል አለ። እንደዚህ ዝብረቅረቅረቅ አድርገው የሄዱት ማለት ነው። አላህ ይስጥር። የት ነው ይሄ ተነው እንዳትሉ ደግሞ ያው ጅዳ መኮረና ነው። ሰራተኛ ነኝ። ገንዘቤን በየወሩ ማገኛትን ለእናቴ ነው የምልከው። አባቴ ሞቷል። አባቴ የለኝም። እህትና ወንድሞች አሉኝ። አብዛኞቹ ስራ ይዘዋል። የተወሰኑት ደግሞ ቤት እናቴ ጋር ነው የሚኖሩት። ከማገኘው ገንዘብ የራሴን ልኬ፣ ለእነሱ ደግሞ በየወሩ ተቆራጭ አድርጌ የምግብና የቀለብ እልክላቸው ነበር። እናም የሚጠራቀምልኝ ገንዘብ እስከማስታውሰው ድረስ አንድ ሚሊየን አራት መቶ ሺህ ደርሶ ነበር። ከኮሮና በፊት ይህን ዓመት ወጥሬ ሰርቼ ወደ አገሬ እሄዳለሁ ብዬ ተነጋግሬ እናቴ ጋር እቃዎቼን ረትቤ ወደ አገር ለመግባት ወሰንኩ። ከዛም አንዲት አብራኝ የምትሰራ ጓደኛዬ ለክፉም ለደጉም መኖሪያ ፍቃድሽን አታቃጥሊው፣ እዚህ ተመልሰሽ ልትመጭ ትችያለሽ። የኢትዮጵያ ሁኔታ አልታወቀም፣ አንዴ ከፍ አንዴ ዝቅ እያለ ነው። የፖለቲካሉም ነገር ውጥረት ውስጥ ነች ሀገራችን፣ አልተረጋጋችም። ስለዚህ መኖሪያ ፍቃድሽን አታበላሽ፣ ሂጅና የምትፈልጊውን አይነት ቤት ገዝተሽ ነይ ትለኛለች። ከዛም በኋላ መኖሪያ ፍቃድ ሳላበላሽ ጓደኛዬን ምክር ሰምቼ እቃዎችን በካርጎ ልኬ ለራሴና ለቤተሰቦቼ የመላቸውን በሻንጤ አድርጌ ወደ አገሬ እገባለሁ አለች። ወደ አገር ከገባች በኋላ ቤተሰብ ጋር ለሁለት ሳምንት ለሶስት ሳምንት አብረን ስንዝናና እጄ ጋር በነበረው ቀሪ ገንዘብ ስንጫወት የራሳችንን የነበረውን የናፍቆታችንን እኔም ለብዙ ጊዜ ከቤተሰብ ተነጥዬ ስለከረምኩ ቤተሰቦቼ ጋር በጣም ደስ የሚል ጊዜ አሳለፍኩኝ። እንክብካቤም ነበራቸው አለችኝ። ከዛ በመቀጠል ጓደኛዬ እዚህ አብራኝ የምትሰራ ጓደኛ የናዝሬት ልጅ ነችና፣ እኔ ቸግሮኛል፣ ቦታዬን ልሸጠው ነው፣ እምትገዢ ከሆነ አስቀሪው አንቺ፣ ለአንቺ አንቺ ብታስቀሪው ይሻላል፣ የቦታ ግዢ ስለሌለ፣ ዋጋ ስለቀነሰ፣ እባክሽን አንቺ አስቀሪው፣ ይጠቅምሻል፣ አንቺ ገንዘብ ስላለሽ፣ ሌላ ሰው ከሚወስደው ነገጧ ጥሩ ያወጣልሻል ስትለኝ፣ እንደዛማ ከሆነ ገንዘቡን እዚህ ባንክ ቤት ከሚቀመጥ ቦታ ላይ ባደርገው በአንድ ነጥብ አራት የገዛሁት ነገ ጠዋት ሁለት ነጥብ ስምንት ሦስት ሚሊዮን ያወጣልኛል በሚል እናቴን አማከርኳት። አለችኝ። እናቴን ካማከርኩ በኋላ ከእናቴ ፊት ላይ ደስ የሚል ስሜት አላየሁም። የተወሳሰበ ፊት፣ የተወሳሰበ ከዚህ በፊት የማላቀውን አይነት የጭንቀት ስሜት እናቴ ፊት ላይ ማንበብ ጀመርኩ። አለችኝ ከዛ በመቀጠል ምን ነው እናቴ ችግር አለ እንዲህ ምንድን ነው ችግሩ ስላት አይ ወንድሞችሽ እንትና ሲያገባ ይህን ያክል ገንዘብ እያወጣ ይህን ያክል ሲያገባ የባንክ ቡክ ይዘው እየሄዱ ኔጋ ምን ያክል እንደሚያወጡ ስለማላውቅ አብረን እየሄድን ወንድሞችሽ ጋር ለቤት አስቤዛ ውጭ ስትኝ ከዛው ካንቺ እያወጣን ቤት አሳጥሪ ስትኝ ከዛው እያወጣን እኔ ሂጅ የመፈረም እንጂ ምን ያክል ገንዘብ እንደወጣ ስለማላውቅ እስኪ አብረን ባንክ እንሄድ ለዛ ነው ትንሽ ቅሬ ያለኝ ትላታለች ከዛም እናትና ልጅ ተያይዘው ባንክ ቤት ይሄዳሉ። ባንክ ቤት ሲገቡ ከአንድ ነጥብ አራት ሚሊዮን የቀረው አስራ ሁለት ሺህ ብር ብቻ ነበር አለችኝ። ከዛም በኋላ አስራ ሁለት ሺህ ብር ብቻ ነው ያለሽ ሲሉኝ ተዝለፍልፌ ወደኩኝ። የተነሳሁት ከአራት ቀን በኋላ ነበር። ራሴን ስቼ ነበር። በጣም አሞኝ ነበር። አይምሮዬም ሁሉ ለወጥ አለብኝ። እማደርገውን እምናገረውን አላውቅም። ሰው ሲናገረኝም ከልቡኝ አላዳምጥም ሌላ ቦታ ነው የማስበው። እንደ ማበድ ሁሉ አደረገኝ አለች። ከዛም በኋላ እንደታመምኩኝ ቤተሰቦች ሲጨነቁ፣ ወደ ጸበል ወሰዱኝ። ከዛም በኋላ ከጸበልም ወደ ዘመናዊ ሐኪም ቤት እያሉ በህክምና ወደ አንድ ወር ከ15 ቀን አካባቢ ቆየሁኝ። ከዛም በኋላ አይምሮዬ መመለስና የተወሰነ መረጋጋት ሲጀምር ቤተሰቦቼን ቁጭ አድርጌ ጠየኳቸው። እናቴ ይህን ሁሉ ዕድሜህን ከ18 ዓመት በላይ አረብ ቤት ሽንት ቤት እያጠብኩ ተገርጄ እናት አለኝ ብዬ ይቀመጥ ያልኩት ገንዘብ የት ገባ ብዬ ጠየቅኳት። ወንድሞቼም እህቶቼም በተሰበሰቡበት ልክ እንደ ቤተሰብ ስብሰባ ቁጭ ብዬ ሁላቸውንም ጠየቅኳቸው። የከሌለ ልጅ ሲዳር ይሄን ያክላውጥቻለሁ ይህን ያክል ሲባል ይሄን አለሁ። ወንድሞችሽ ነበሩ የሚያወጡት። ምን ያክል ገንዘብ እንዳወጣ አላውቅም ነበር። እንግዲህ ይሄን የተፈጠረው ልጅ ምን አደርግሻለሁ አለችኝ። ከሁሉ ሁሉ ግን እናቴም ትልቅ ሰው አታውቅም፣ እውነቷን ነው። ፍርድ አለባት። ነገር ግን ከሁሉ ሁሉ ከገንዘቡን መጥፋትና ከህይወቴ 18 ዓመት ከተገረድኩበት ከእድሜ ላይ ከተቀነሰውን በላይ ያበሳጨ ንግግር የታላቅ ወንድሜ ንግግር ነበር። የትም ስትንዘላዘል ይከርምሽ፣ አሁን የት እንዳጠፋሽውም ማታውቂውን ገንዘብ እናቴ መተሽ ታጨናንቅ ያለሽ ያለው ንግግር ውስጤን በጣም እስካሁን ድረስ ይከነክነኛል። ከዛም በኋላ ምንም ማድረግ አልቻልኩም። ገንዘቡም ጠፍቷል፣ ተስፋም የለኝም። አገባለሁ፣ እወላለሁ ብዬ የሄድኩበትም አገሬ ሂጄ፣ ቁም ነገር አደርጋለሁ የሆነ ቢዝነስ እሠራለሁ ለነገ ጧት የተሻለ ነገር ይኖረኛል ብዬ ተስፋ ያደረኩበት ነገር እንደዚሁ በኖ መና ሆኖ ቀረብኝ። ኢትዮጵያ ሁኜ በተደጋጋሚ